ጋሽዬ እና የሩታ አባት እንግዲህ እንደተገናኙ አንድ መረጃ ደርሶኛል። ስለዚህ ጉዳይ በደንብ አድርጌ በዚህ ቪዲዮ እነግራችኋለሁ። እሱ ብቻ አይደለም እንግዲህ በጣም ብዙ ነገሮች ተፈጥሯል። በተለይ በሄርሜላ በኩልም አዲስ ነገር አለ። ስለዚህ እንግዲህ እስከ መጨረሻው ድረስ ከኛ ጋር ሁኑ። ለዚህ ቻናልም አዲስ ከሆናችሁ በተለይ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይክ አርጉ፣ ሀሳብ አስተያየታችሁን ኮሜንት ስራ

ከሰሞኑ እንግዲህ በጣም ብዙ ነገሮች እየተከሰቱ ነው። በተለይ አብርሃምና ሩታ ከተለያዩ በኋላ እጅግ በጣም በጣም የሚያሳፍሩ ቪዲዮዎችን ከአብርሃም በተለይ ከአብርሃም ቻናል እያየን እንገኛለን። ምክንያቱም እንግዲህ ያው እንደምታውቁት ከሄርሜላ ጋር ሆኖ የተለያዩ ቪዲዮዎችን የፕራንክ የሚመስሉ ቪዲዮዎችን እየሰሩ እየለቀቁ ይገኛሉ። በጣም ብዙ ሰው ማለት ይቻላል ሄርሜላን እየተቃወመ ይገኛል። ምክንያቱም እንግዲህ ያደ ያደረገችው ነገር እጅግ በጣም የሚያሳፍር ነበረ። ምክንያቱም እንግዲህ በጣም ብዙ ጊዜ ሲነገራት ነበረ እንግዲህ ከሕይወታቸው እንድትወጣ በተለይ ከአብርሃምና ከሩታ ሕይወት እንድትወጣ በጣም በተደጋጋሚ ማለት ይቻላል ሩታም ስታስጠነቅቅ ነበረ። ያንን ነገር ሁሉ አልሰማ ብላ እንግዲህ ወደፊት መታለች ማለት ነው። እንግዲህ በጣም በሚገርማችሁ ሁኔታ ደግሞ በዛሬ ዕለት አንድ መረጃ ደርሶ የነበረ እንግዲህ ያገኘሁት መረጃ የሚያሳየው ጋሽዬ እና የሩታ አባ ለማግባት እንደተነጋገሩ እና በአብርሃምና በሩታ ጉዳይ በተለይ በልጆቻቸው ዙሪያ እጅግ በጣም ብዙ ውይይቶችን ሲያደርጉ እንደነበረ እና ወደፊትስ ምን ለማድረግ እንደሚቻል ወይም ደግሞ እንግዲህ አብርሃምና ሩታ አብሮ መሆን የሚችሉበትን መንገድ እንግዲህ በደንብ እየተወያዩበት እንደነበረ ሰምቻለው። እሱ ብቻ አይደለም። ጋሽዬም ለአብርሃም የፈጠነ ወደ ቤት እንዲመለስ ወይም ደግሞ እጅግ በጣም ትልቅ መልእክት እንግዲህ ልኳል ማለት ነው። በተለይ እንግዲህ አብርሃም ወዲያውኑ እንዲሰጥና ወደ ቤት እንዲመለስ በተለይ ከሄርሜላ ጋር ያለውን ግንኙነትም እንዲያቆምና ወደ ቤት ተመልሶ እንግዲህ ያለውን ነገር ተወያይቶ ለመፍታት መሞከር እንዳለበት ያንን ነገር እንግዲህ በደንብ አንስቶ ነበሩ። ጋሽዬ እንግዲህ ወደ ቡታጅራ እንዲመጣ ይፈልጋሉ አብርሃም፣ ምክንያቱም በደንብ ሊያናግሩት ይፈልጋሉ። በተደጋጋሚ እንግዲህ በቢኒ ቻናልም ሲናገሩ ነበረ። ምክንያቱም አብርሃም እስከ ዛሬ ድረስ በጭራሽ እንግዲህ ለመወያየት ፍላጎት እንደሌለው ብዙ ጊዜ አሳይቶኛል ብሎ እንግዲህ ሲናገሩ እንደነበረ በደንብ እናስታውሳለን። እንግዲህ በዛሬ ዕለት ያገኘውት መረጃ በተለይ ጋሽዬ እና የሩታ አባት ተገናኝቶ አንዳንድ ነገሮችን እየተወያዩ እንደነበረና በልጆቻቸው ዙሪያ በተለይ ወደፊት ምን ይሆናል ወይም ደግሞ እንዴት ይታረቃሉ፣ ህይወታቸውንስ እንዴት ሊመሩ ይችላሉ የሚለውን ነገር በደንብ በደንብ እንግዲህ እየተወያዩበት ይገኛሉ ማለት ነው። ከዛም በኋላም እንግዲህ ጋሽዬም ያው ለአብርሃም አንድ ጥሪ አድርጎ እንደነበሩ ያው በደንብ መረጃው ደርሶናል። ወደ ቡታጅራም ተመልሶ እንግዲህ ነገሮችን ለመፍታት እንዲሞክርም ያንን አንስቶ በደንብ ሲናገሩ ነበረ። እሱ ብቻ አይደለም፣ እንግዲህ በጣም በሚገርማችሁ ሁኔታ ሄርሜላ ደግሞ የዘረጋችሁ ወጥመድ በተለይ ተወዳጅ ለመሆን ኦድየንስ ፊት እንግዲህ እጅግ በጣም ተወዳጅ ለመሆን በጣም ብዙ ነገሮችን ስታደርግ እንደነበ የነበረ ሰምቻለሁ። እሱ ብቻ አይደለም በጣም በጣም በሚያሳዝን ሁኔታ ደግሞ በሩታ ላይ እጅግ በጣም ብዙ ሴራዎችን እንዳሰበች እጅግ በጣም የሚያሳዝኑ ወይም ደግሞ እጅግ ሞራሏን ሊነኩ የሚችሉ ነገሮችን ከአብርሃም ጋር በቪዲዮ ለመስራት እንዳቀዱ እጅግ በጣም እንግዲህ ወሬውም እየተሰራጨ ይገኛል። እሱ ብቻ አይደለም እንግዲህ በጣም የሚገርማችሁ ነገር አቤልና ብሩክ ጠፍቶ ነበሩ ወዴት ሄዱ ብላችሁ በጣም ብዙቻችሁ ስጠይቁ ነበረ በተለይ ወደ አዲስ አበባ እንዳልተመለሱ በዛ ውታጅር እንዳሉ ራሳቸውም ሲናገሩ ነበረ። በጣም ብዙ አለመግባባቶች ከብዙ ሰዎች ጋር እየተፈጠሩ ይገኛሉ። በተለይ እንግዲህ ኦዴንሱ በጣም ስለተናደደባቸው ያው አቤልና ብሩክን እያፈላለጉም እንደነበረ ሰምቻለሁ። እንግዲህ በጣም በጣም ከባድ ነገሮች እየተከሰቱ ይገኛሉ ማለት ነው። አቤልም እንግዲህ በራሱ አቋም ጸንቶ ቆይቷል እስከዛ ዛሬ ድረስ እንግዲህ ጥፋተኛ ነው ብሎ የሚያምን በተለይ ሩታ ብቻ ጥፋተኛ እንደሆነች እና አብርሃም ምንም እንዳላጠፋ እስከ ዛሬ ድረስ የሚያደርጋቸው ነገሮችም ትክክል እንደሆኑና በተለይ ከሄርሜላ ጋር ደስተኛ ሆኖ መኖር እንደሚችልም ጭምር በደንብ አድርጎ እየተናገረ እንደሚገኝም ሰምቻለሁ። እሱ ብቻ አይደለም እንግዲህ ብሩክም ተመሳሳይ የሆነ ስሜት እያሳየ ይገኛል። ብሩክም እንግዲህ በተደጋጋሚ ማለት ይቻላል ያው አብርሃምና ሄርሜላ አብሮ ቢሆኑ ደስተኛ እንደሆነ እርግጠኛ ሆኖ ሲናገር ነበረ። ይሄ እንግዲህ ከምን የተነሳ ነው ብሎ በጣም ብዙ ሰውም ሲያነሳ ነበረ። አብዛኞቻችን ያው እንግዲህ እንደገመት ነው ተከፍሏቸው፣ እነዚህ ልጆች በዚህ ደረጃ ነው ተከፍሏቸው ስለሆነ ነው እንግዲህ በተደጋጋሚ ማለት ይቻላል የሩታና የአብርሽን አብሮ መሆን ያልፈለጉበት ምክንያት እንግዲህ ያው ስለተከፈላቸው፣ ሄርሜላም ብዙ ገንዘብ እንደከፈለቻቸው እንግዲህ ያ መረ እንግዲህ በስፋትም እየተሰራጨ ይገኛል ማለት ነው። እንግዲህ አብርሃም በዚህ አቋሙ በደንብ ጸንቶ እየቀጠለበት ይገኛል። አብርሃምን በተለያየ ጊዜ ማለት ይቻላል ጋሽዬ እንዳፈሩበት እጅግ በጣም እንግዲህ የልጅ ጭንቅላት እንዳለው ገና መብሰል እንዳለበትና መብሰል ይቀረዋል ብለው እንግዲህ በግልጽ ሲናገሩ እንደነበረ ለመስማትም ችለን ነበረ። ባለፈው ቪዲዮ በተለይ እንግዲህ ጋሽዬ እርግጠኛ እንደሆኑ በአብርሃም ዙሪያ እጅግ በጣም እርግጠኛ እንደሆኑ ሌሎች ሶስተኛ ሰዎች በተለይ የእነሱን ህይወት ለመበጥበጥ በጣም ብዙ ጥረቶችን ሲያደረጉ እንደነበረ፣ እሱ ብቻ አይደለም እንግዲህ አብርሃምም እንደ ልጅ እንደሚያረገውና እንደ ልጅ ነው የሚሆነው። በቃ በጭራሽ ሰው መስማት አይፈልግም አንድም ቀን እንግዲህ መወያየት የሚባለውን ነገር አያምንበትም። በራሱ መንገድ ብቻ ነው የሚሞክረው። ሁሉንም ነገር በራሱ መንገድ ስለሚሞክር እንግዲህ እኔ ከሱ ጋር ሁኜ ምንም ነገር ማስተካከል መከላከል አልቻልኩም ብሎ በደንብ እንግዲህ ሲናገሩ ነበረ ጋሽዬ። በዚህም ምክንያት እንግዲህ ትዳራቸው ሊቀጥል እንዳልቻለ ያንን አንስቶ በደንብ ሲናገሩ ነበረ። እንግዲህ በዛሬ ዕለት ደግሞ ደስ በሚል ሁኔታ የሩታ አባትና ጋሽዬ እየተነጋገሩ ነበረ። በተለይ እንግዲህ በአብርሃምና በሩታ ዙሪያ እጅግ በጣም ብዙ ነገሮች ስለተፈጠሩ ያንን ነገር ለመፍታትም በጣም ብዙ ጥረት እንደሚያደርጉና አብርሃምንም ሩታንም እንግዲህ ጠርቶ በሰላም ያነጋግራቸው ያንን አንስቶ በደንብ ሲናገሩ ነበረ ማለት ነው። እሱ ብቻ አይደለም። በሌላ በኩል ደግሞ እንግዲህ የሩታ አንድ ቪዲዮ በትላንትናው ዕለት አይተን ነበረ። በተለይ ምጥ እንደመጣ ወይም ደግሞ ልትወልድ እንደደረሰች እንግዲህ ምጧም በጣም እንግዲህ እንደመጣ በቪዲዮ ላይ ስታሳይ ነበረ። ያ ነገር እንግዲህ አንዳንዶቻችን ያው ግራ ተጋብተናል። ፕራንክ ሊሆን ይችላል ይሄ ነገር፣ ያው ፕራንክ ነው የሚመስለው። በተለይ እንግዲህ እናትየውን የሚሆኑ በተለይ እንደዚሁን ዘመዶቿን ለማስደንገጥ ወይም ደግሞ ፕራንክ ለማድረግ እየጣረች እንደሆነ ያንን ነገርም እንግዲህ እያነሱ በጣም ብዙ ሰዎች ሲናገሩ ነበረ። ምክንያቱም ካሜራ አስቀምጣ እንዴት ምጧ ሊመጣ ይችላል በዚህ ፍጥነትም፣ በተለይ ወደ መጨረሻው አካባቢ ስለመጣ ቪዲዮ መጨረሻ ላይ ለማሳመር የተጠቀሙት ነገር ነው እንጂ በፍጹም ምጧም አልመጣም ብሎ እንግዲህ አንዳንድ ሰዎችም ሲናገሩ ነበረ። በዚህ ዙሪያ ባይዘው እንግዲህ ምንም አዲስ ነገር እንዳላገኘ ነው መናገር የምፈልገው ምክንያቱም እንግዲህ ያው እሷ ምጤ መቷል ወይም ደግሞ ልወልድ ነው ምናምን ብላ ስትናገር እሱ በጣም ብዙ መረጃዎችን ስንሰበስብ ነበረ። በዚህ ዙሪያ እንግዲህ በጣም በሚገርም ሁኔታ ምንም አዲስ ነገር እስካሁን ድረስ እንዳልተፈጠረ ያንን ነገር ለመስማት ችያለው ማለት ነው። ስለዚህ እንግዲህ ጋሽዬና የሩታ አባት ተገናኝቶ ማውራታቸው እጅግ በጣም የሚደነቅና በጣም ጥሩ ነገር እንደሆነ ለመናገር ፈልጋለሁ። እንግዲህ በቀጣይ ምላይ ምን ላይ ደረሱ፣ በተለይ ጋሽዬ እና የሩታ አባት ከተነጋገሩ በኋላ ምንድነው የወሰኑት ውሳኔ የሚለውንም ሁሉንም ነገር እንግዲህ ያለውን ነገር አጣርተን ደግሞ ለእናንተ ለማድረስ ሞከራለን። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ያልሆናችሁ ደግሞ እንደተለመደው ቪዲዮችን ላይ ካርጉ ሀሳብ አስተያየታችሁን ከሆን ስራ አስቀምጦለን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።